ስብርብር አድርጎን ያስቀመጠን ወንድም የምታየው በጣም ታሞ ነበረ። ብዙ ነገር አለ ማትናገሪው ገባሽ። ትላንትና አታውቂም? እህቴ ትላንትና ነው አፈር የለበሰችውን ያልኩትኝ። በቃ ማለት ውስጥ እየተቃጠለ እየተንገበገብን ለምን ልትመጣም ልታግዘን። እሱ ጋር ሰባት ሺህ ድርሃም አለ። ደግሞ ቆይ መጥቼ ይከራያለሁ። አንቺ ነሽ እንደዚህ የምታደርጊው፣ እኔ ነው የምትለኝ። ልክ ናታው እኔን በቃ ከሱ ጋር ገጥም የሀያ አራት ሰዓት አልለየውም። አብሮ ከስራይ ቦታ ሌላ ስራ ቦታ የሆነ ቦታ ሲሄድ አብሬው በቃ በምንም አልለየውም፣ በምንም ማለት ነው። እና ሁሌ በቃ እንደዚህ ነው። ስመጣ የማይሆን አድርጎ በቃ ስሜን አጥፍቶ ብዙ ነገር አድርጎ እንደዚህ፣ በቃ አንተ ፍርዱን ስጥ። እውነት እንደዚህ ከሆነን፣ እኛ እዚህ ሀገር ላይ አስራ አራት ዓመታችን ነው። ሁሉም ያቁናል። አንድ በመጥፎ ነገር የሚያውቁን ታሪክ የለም። ስንረዳምንን ስንል የሆነ ሰው ሲበላሽ በቢዛ ስናሰባስብ

እሱ አለው ይሄኛው ኢቨን የኔን ገዝቶኛል። ሀቡ አንደኛ ማለት ነው፣ ሁለት ነበረኝ እኔ። ዳኒ ያንቺን ካፌ ገዝቶሻል፣ ዳኒ ያንቺን ካፍቴሪያ ገዝቶሻል። ጃፒ ገዝቶኝ ክለብ ለውኝ። አንድ ሺ ብር አምጣልኝ ይዞ ይመጣል። ስልሳ ሺ ብር ገዝቶኝ የማቆት ታሪክ የለኝም ብሩ ማለት ነው፣ አምጣልኝ። እንደዚህ ቦታ እያመጣልኛል፣ እንደዚህ እንደዚህ። አሁን የኔንም የገዛኞች ቶታል ሁለት አላቸውም። ስለዚህ ሁለት ካፍቴሪያ አለው። ያኔ ነው የገዛኘ ሽጦታል አሁን በቀደም ሸጠው ሌላ የራሱ አንድ አለው ስለዚህ በአንድ ካፍቴሪያ ነው ለሁለት ቻፒ እና ዳኒ ወንድማማቾች የሚሰሩት ኖ ኖ አለው ወንድሙ አለው አለው እና ዲፕሎማት ለምን አልሻቸው ዲፕሎማት አካባቢው ነው የኛ አካባቢ አካባቢው ነው ኦኬ እኔ ደግሞ የዲፕሎማት ስልጣን ያላቸው መስሎኝ ነው አይደለም ተፈር አካባቢ ስም ነው። ስለዚህ ሰሚራ፣ እህትሽ ላይርሃማት ሞታለች አለ።